ሰላም ሰላም ጤና ስትልኝ ውድ የአለም ቲዩብ ፕሮግራም ተከታታዮች እንዴት አላችሁ በያላችሁበት ሰላማችሁ ይብዛ ለዚህ ቻናል አዲስ ከሆናችሁ በዚህ ቻናል አማርኛ እንግሊዝኛ ሂሳብና ሌሎችም ትምህርቶች እያስተማርን እንገኛለን የምናስተምርበት የትምህርት አማራጭ በኢሞ በቴሌግራም በዋትሳፕ በጎግል ሚትና ሌሎች አማራጮች እየተጠቀምን እናስተምራለን ስለሆነ መማር የምትፈልጉ ልጆች በየትኛውም አለማት ሆናችሁ በኢሞ በቴሌግራም ወይም ደግሞ በዋትሳፕ ታች ላይ ባለው ስልክ በመደወል ተመዝግባችሁ ትምህርታችሁን መማር ትችላላችሁ ለዛሬ ትምህርት ደግሞ ይጀላችሁ የመጣሁትኝ የአማርኛ ቃላቶችን ንባብ ለመለማመድ ይሆናል። በዛሬው ትምህርታችን ባለ ሁለት ፊደላት ቃላቶችን ለይተን የምንመማር መማር ይሆናል ማለት ነው። ከባለ ሁለት ፊደላቶች ውስጥ ደግሞ የመጀመሪያ የመጀመሪያቸው በሁለተኛ ድምፆች ሆኑና እዚህ ጋር እነዚህ በሶስት ረድፍ ያሉት የመጀመሪያ ድምፃቸው ሁለተኛ ድምፆች ናቸው፣ ሁለተኛ ፊደላቶች ናቸው። እነዚህ ደግሞ አራተኛ ድምፆች ናቸው ማለት ነው። ስለዚህ ዛሬ እነዚህንን ባለ ሁለተኛ ድምፆችና ባለ አራተኛ ድምጽ የሚጀምሩ ቃላቶችን ይዤላችሁ መጥቻለሁ። ቪዲዮውን እስከ መጨረሻው እዩት። ያልገባችሁ ነገር ካለ በኮሜንት ማስቀመጥ መጠየቅ ትችላላችሁ፣ ደውላችሁ መጠየቅ ትችላላችሁ። አሁን ከመጀመሪያው ጀምሬ አነብላችኋለሁ፣ በደንብ ተከታተሉኝ። ከዚህ ጋር ስንጀምር ይሄ ምን ይላል? ሞሎ ሞሎ። አሁን ሞ ሁለተኛ ድምፅ ነች ብያቸዋል። እነዚህ ሁሉም የመጀመሪያ የመጀመሪያ ፊደላቶች ሁለተኛ ድምጾች ናቸው እነዚህኞቹ በቀጥለው ቀጥሎ ያ ግን የተለያየ ድምፅ ናቸው ግን ሲጀምር ግን በሁለተኛ ድምፅ ነው የሚጀምሩ። እነዚህ ተመሳሳይ ከለሮች የመጀመራቸው ሁለተኛ ፊደላት ናቸው። በዚህኛው ከለር ያል ደግሞ እነዚህ ሁለቱ ረድፎች ደግሞ የመጀመሪያ ፊደላቸው አራተኛ ድምፆች ናቸው። ዛሬ የሁለተኛ ድምፅና የአራተኛ ድምፅ ባለ ሁለት ሆሄ ቃላት ይዤላችሁ ነው የመጣሁት ማለት ነው። አሁን ወደ ንባባችን እንመለስ። ይሄ ሙሉ ይላ ሙ የሚለው ሙ ማለት የመቤተሰብ ሁለተኛ ነች። ሉ ደግሞ የለቤተሰብ ሁለተኛ፣ በአንድ ላይ ሙሉ ብለን እናነባለን ማለት ነው። እሺ፣ ከዚህ ጋር ደግሞ ሙ ሴ፣ ሙ ሴ። ሙ ሁለተኛ የመቤተሰብ፣ ሴ የሰቤተሰብ አምስተኛ፣ በአንድ ላይ ሙሴ። ሱ ሪ፣ ሱ ሪ። ሱ የሰቤተሰብ ሁለተኛ፣ ሪ የረቤተሰብ ሶስተኛ፣ ሱሪ። ሱ ፍ፣ ሱፍ። ሱ የሰቤተሰብ ሁለተኛ እንዳልኋቸው ፍ የፈቤተሰብ ስድስተኛ ሱፍ። ሱ ስ ሱስ ሱ የሰቤተሰብ ሁለተኛ ስ የሰቤተሰብ ስድስተኛ በአንድ ላይ ሱስ ሱስ ይላል። እሺ ከዚህ ጋር ደግሞ ሩ ዝ ሩዝ ሩዝ ሩ ማለት የቤተሰብ ሁለተኛ ነድ ዝ የዘ ቤተሰብ ስድስተኛ እነዚህም በአንድ ላይ ስናነባቸው ሩዝ የሚል ቃል ይሰጡናል ማለት ነው። ከዚህ ጋር ደግሞ ሩ ጫ ሩጫ ሩ እንደነገርኋችሁ የረቤተሰብ ሁለተኛ ብያችኋለሁ። ጫ ማለት ደግሞ የጨቤተሰብ አራተኛ በአንድ ላይ ሩጫ ሩጫ ይላል። እሺ ወደዚህ ስንመጣ ደግሞ ቡ ፌ ቡ ፌ ቡ ማለት የበቤተሰብ ሁለተኛ ነች። ፌ ማለት ደግሞ የፈቤተሰብ አምስተኛ። አምስተኛ ፊደላት ቀለበት ካላቸው ብዙ ሁሉም የአምስተኛ ድምጾች ቀለበት እንዳላቸው በተለይያዩ ቪዲዮዎች ነገራችኋለሁ። ከዚህ ጋር ደግሞ አሁን ይች ቀለበቷ አምስተኛ የፈ ቤተሰብ ነች ማለት ነው። በአንድ ላይ ቡፌ ይላል። እሺ፣ ከዚህ ጋር ደግሞ ቡና ቡና ቡና፣ ቡና የሚለው ቡ ማለት የበቤተሰብ ሁለተኛ፣ ና ማለት ደግሞ ና ማለት ደግሞ የነቤተሰብ አራተኛ ባንድ ላይ ቡና ይላል። እሺ፣ ከዚህ ጋር ደግሞ ቡሬ ቡሬ ቡ የበቤተሰብ ሁለተኛ ሬ የበቤተሰብ አምስተኛ በአንድ ላይ ቡሬ ቡሬ። እሺ ከዚህ ጋር ደግሞ ቡክ ቡክ ቡክ፣ ቡ የበቤተሰብ ሁለተኛ፣ ክ የከቤተሰብ ስድስተኛ፣ እነዚህ በአንድ ሲነበሩ ቡክ ቡክ ይላል። ከዚህ ጋር ደግሞ ቱታ ቱታ፣ ቱ የተቤተሰብ ሁለተኛ፣ ታ የተቤተሰብ አራተኛ፣ በአንድ ላይ ቱታ። ከዚህ ጋር ደግሞ ኑሮ ኑሮ ኑ የነቤተሰብ ሁለተኛ ሮ የረቤተሰብ ሰባተኛ ይሄ በአንድ ላይ ኑሮ የሚል ቃል ይሰጠናል ማለት ነው። እሺ ወደ ቀጠለው ስንመጣ ደግሞ ከዚህ ጋር ኑ ግ ኑግ። ኑ እንደነገርኳችሁ የነቤተሰብ ሁለተኛ ግ የገቤተሰብ ስድስተኛ በአንድ ላይ ኑግ፣ ኑግ ይላል። እሺ ወደ ስንመጣ ደግሞ ውሃ ውሃ ው ማለት የወቤተሰብ ሁለተኛ ነች። ሃ ደግሞ የመጀመሪያ ፊደል ነች። በአንድ ላይ ውሃ ይላል። ውሃ። እሺ፣ ከዚህ ጋር ደግሞ ውጭ። ውጭ ው የወቤተሰብ ሁለተኛ፣ ጭ የጨቤተሰብ ሶስተኛ እንግዲህ ሶስተኛ ፊደላቶች ምንድን ነው መለያቸው? እግራቸው ላይ የዞረ ወይም ደግሞ ጠማማ ጠማማ ነገር ከሆኑ ሶስተኛ ድምፆች ናቸው ማለት ነው። እ ጭ ነች። በአንድ ላይ ውጭ ይላል። እሺ፣ ከዚህ ጋር ደግሞ ዙር ዙር ዙ የዘቤተሰብ ሁለተኛ ር የረቤተሰብ ስድስተኛ ዙር በአንድ ላይ። እሺ ከዚህ ጋር ደግሞ ዱ ር ዱር ዱር ይላል። ዱ የደቤተሰብ ሁለተኛ ር የረቤተሰብ ስድስተኛ በአንድ ላይ ዱር ይላል። እሺ ከዚህ ጋር ደግሞ ዱ ላ ዱላ ዱላ ዱ የደቤተሰብ ሁለተኛ እንደነገርኋቸው፣ ላ ማለት ደግሞ የለቤተሰብ አራተኛ በአንድ ላይ ዱላ ይላል። ዱ ቤ ዱቤ ዱ ሁለተኛ የደ ቤተሰብ ቤ የበቤተሰብ አምስተኛ አምስተኛ ፊል ቀለበት እግራቸው ላይ ያለብያቸዋሉ። ቤ በአንድ ላይ ዱ ቤ። እሺ ከዚህ ጋር ደግሞ ጉዞ ጉዞ። ጉ ማለት የገ ቤተሰብ ሁለተኛ ዞ የዘ ቤተሰብ ሰባተኛ ሰባተኛ የዘ ቤተሰብ ዞ በአንድ ላይ ጉዞ ጉዞ። እንግዲህ እነዚህ እስካሁን በሶስት መንገድ እነዚህ የምታዩቸው የመጀመሪያ ፊደላቸው ሁለተኛ ድምፅ ነው። ሙሉ ስንል ቡፌ ውሃ ስንል ሙ፣ ቡ፣ ዉ አያችሁ፣ ዉ፣ ዙ፣ ዱ ያነ ስንል እነዚህ ሁለተኛ ድምፆች ናቸው። የመጀመሪያ ፊደላቸው ማለት ነው። እነዚህ ደግሞ በሁለት መንገድ፣ በሁለት ዘርፍ እያመጣውላቸው እነዚህ ደግሞ የመጀመሪያ ፊደላቸው አራተኛ ድምፅ የሆኑ ናቸው። ለምሳሌ እዚህ ጋር ምን ይላል? ላ፣ ይ፣ ላይ። ላ ማለት እንደነገሯቸው አራተኛ፣ የለ ቤተሰብ ይ የቤተሰብ ስድስተኛ፣ ለአንድ ላይ ላይ፣ ላይ ይላል። እሺ ከዚህ ጋር ደግሞ ላከ ላከ ላ የለ ቤተሰብ አራተኛ እንደነገሯቸው ከ የመጀመሪያ ድምጽ ባንድ ላይ ላከ ይላል። ከዚህ ጋር ደግሞ ማ ለ ለ የመጀመሪያ ማለ ደግሞ ማ ሳ ማሳ ማም አራተኛ ማሳ ማሳ ይላል። እሺ ከዚህ ጋር ደግሞ ማረ ማረ ማ የመቤተሰብ አራተኛ ረ የመጀመሪያ ድምፅ በአንድ ላይ ማረ። እሺ ሳር ሳር ሳ የሰ ቤተሰብ አራተኛ ር የረ ቤተሰብ ስድስተኛ። እዚህ ጋር ማረ ስንል ረ የቤተሰብ ስድስተኛዋ ር ትባላለች። ሳር። እሺ ከዚህ ጋር ደግሞ ቃመ ቃመ ቃ ማለት የቀ ቤተሰብ አራተኛ መ የመጀመሪያ ፊደል በአንድ ላይ ቃመ ይላል። እሺ ወደ መጨረሻ ወደዚህ ስትመጣ ደግሞ ቻ ለ ቻ ለ ቻ አራተኛ የቸ ቤተሰብ ለ የመጀመሪያ ድምጽ ባንድ ላይ ቻ ለ ይላል። እሺ ከዚህ ጋር ደግሞ ና ት ናት ና ማለት የነ ቤተሰብ አራተኛ ት የተ ቤተሰብ ስድስተኛ እንደዚህ ባንድ ላይ ሲነበሩ ናት ናት ይላል። እሺ ከዚህ ጋር ደግሞ ካሬ ካሬ ካሬ ካ የከቤተሰብ አራተኛ ሬ የረቤተሰብ ስድስተኛ በአንድ ላይ እዚህ ጋር ቦሬ ስንል አይተናል። ሬ የረቤተሰብ አምስተኛ በአንድ ላይ ካሬ ካሬ ይላል። እሺ ከዚህ ጋር ደግሞ ካፌ ካፌ ፌ የፈቤተሰብ አምስተኛ ነች ይቺ ደግሞ አራተኛ የከቤተሰብ እንደነገርኳችሁ በአንድ ላይ ካፌ ይላል። እሺ ከዚህ ጋር ደግሞ ካደ ካደ ካ የከቤተሰብ አራተኛ ደ የመጀመሪያ አዲስ በአንድ ላይ ካደ እሺ ጋ ሬ ጋ ሬ ጋ የገ ቤተሰብ አራተኛ ሬ የረ ቤተሰብ አምስተኛ ጋ ሬ። የመጨረሻ ደግሞ ይቺ ጣ ት ጣት። ጣ የጠ ቤተሰብ አራተኛ ት የተ ቤተሰብ ስድስተኛ ይሆናል ማለት ነው። እንግዲህ እንደዚህ እያደረጋችሁ እናንተ በተለያየ መንገድ ቃላቶችን መለማመድ ይቻላል። አሁን ዛሬ እኔ ባለ ሁለት ፊደላት ብቻ ለይቼ ከባለ ሁለት ፊደላቶች ደግሞ የመጀመሪያ ድምጻቸው ሁለተኛ ድምፅ የሆኑትንና አራተኛ ድምፅ የሆኑትን ለይችን ያመጣሁላችሁ። እናንተ ደግሞ የተለያዩ ቃላቶችን መለማመድ ትችላላችሁ ማለት ነው። እነዚህን ባለ ሁለት ፊደላት ከተለማመዳችሁ በኋላ ደግሞ ቀስ እያላችሁ ባለ ሶስት፣ ባለ አራት እያደረጋችሁ አማርኛ በደንብ ማንበብ መጽሐፍ ድረስ መድረስ ትችላላችሁ ማለት ነው። ቪዲዮ በደንብ አድርጋችሁ ደጋግማችሁ እዩት። ቀጣይ ደግሞ በሌላ ቪዲዮ እመለሳለሁ። መልካም ጊዜ። ባይ ባይ።